ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲቲቪ ወደ እናንተ የሚቀርበው ዜና ቤተክርስቲያን ነው። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለው፣ ተከታተሉን። ወንድሞቻችንን እንደ ራሳችን አድርገን እንውደድ ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላለፉ። ቅዱስነታቸው ይህንን ያሉት በቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል የጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለት በዓል በተከበረበት ወቅት ነው። መምህር ፍቃዱ ኪሮስ ተከታዩን ዘገባ አሰናድቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በደብረ ሳሌም ቦሌ መድኃኔዓለም ቤተ ክርስቲያን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የጥንተ ስቅለት ክብረ በዓል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ሊቀ ጳጳስ ዘአክሱም ወይጨገ ዘመንበር ተክለ ሃይማኖት በተገኙበት ተከብሯል። በዕለቱም ብፁ አቡነ ንጦንስ የምዕራብ ሀረርጌ ሀገረ ስብከ ሊቀ ጳጳስ የቅዱስ ሲኖዶስ አባል የአዲስ አበባ ሀገረ ስብከ ስራ አስኪያጅ የማነ ዘመንፈስ ቅዱስ የደብረሳሌም ቦሌ መድኃኔ ዓለም ካቴድራል አስተዳዳሪ መልአከ አርያም አባ ኃይለ ማርያም የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች እና የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንት፣ ሰንበት ተማሪዎች በጣም በርካታ ምእመናንና ምእመናት በተገኙበት በዓሉ በደማቅ ሥነ ሥርዓት ተከብሯል። በዕለቱም ወረብ በሊቃውንትና በሰንበት ተማሪዎች ቀርቧል። በዕለቱም በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ትምህርተ ወንጌል ተሰጥቷል። ብፁዕነታቸው የነፃነት በዓላችን ናት፣ ከጨለማ ወደ ብርሃን የወጣንባት፣ ከባርነት ወደ ነፃነት የወጣንባት ልዩ ቀናት ሲሉ ገልጸዋል። ዛሬ መጋቢት 27 ቀን ወር በገባም 27 27 መድኃኔዓለም እናከብራለን። በተለይም እቺ ግን መጋቢት 27 ግን ለእኛ ለክርስቲያኖች የነፃነት በዓላችን ነው። ከጨለማ ወደ ብርሃን የወጣንባት፣ ከባርነት ወደ ነፃነት የወጣንባት፣ ከቀቢጸ ተስፋ ወደ ደስታ የወጣንባት እናት መጋቢት ሰባት ብፁዕነታቸው ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ለሰው ልጆች የከፈለው ዋጋ ተናግረዋል። ዓለም ክርስቶስ በቀራንዮ አዳም በተቀበረባት ቦታ ድሮውም የመጣው ሰው የሆነው ሥጋ የለበሰው አዳማውያንና ሔዋናውያን ለማዳን ስለነበረ ብፁዕነታቸው መድኃኒ ዓለም ክርስቶስ በዕፀ መስቀል ተሰቅሎ ፍቅሩን ገለጸልን፣ ራሱን አሳልፎ ሰጠን ሲሉ ተናግረዋል። በዕፀ መስቀል ተሰቅሎ ፍቅሩን ገለጸልን። እኛ ፍቅር ስንገልጽ ለባለንጀራችን ለወገናችን ህይወት አይደለም የምንሰጠው የምንሰጠው ቁሳዊ ነገር ነው። እሱ ግን ፍቅሩን ሰጠን፣ እሱ ግን ህይወቱን ሰጠን። ብፁዕነታቸው ሁላችንም ስጋ ወደሙ መቀበል አለብን ሲሉ መመሪያ አስተላልፈዋል። ቅድም እንዳልኳችሁ ከውድቀታችን የተነሳንባት። መድኃኔዓለም ክርስቶስ እንግዲህ ስጋውን ቆርሶ ደሙን አፍሶ ወገኖች፣ አንዱ ትልቁ ዋስትና ቅዱስ ቁርባን ነው። ስጋውን ደሙን ተቀበሉ ወገኖች። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ አክሱም ወጨጌ ዘመንበረ ተክለ ሃይማኖት፣ አስርቱ ቃላት ተኦሪት፣ ባልንጀራህን እንደራስ ውደድ ውደድና አትግደል የሚሉ ትእዛዛት እናክብር ሲሉ መመሪያ አስተላልፈዋል። ትእዛዛቱ ብንጠብቃቸው ኑሮ ውድቀቱ እንዲህ አይነት ውድቀት አንወድቅም ነበር። አፍቅር ቢጸከ ከመለብስከ ኢትቅትል ነብሰ። አሰርቱ ቃላት መቸስ መጀመሪያ ኢታምልክ ባዕደ አምላክ ዘእንበሌየ ነው። ከዛ ደሞ አሁን ያለው ምንድን ነው? አፍቅር ቢጸከ ከመ ነፍስከ የተባለ ሙሽረ ነዋል። ኢትቅትል ነብሰ የሚለ ሙሽረ ነዋል። ባልንጀራህን እንደልብህ ውደድ ነው፣ ግደል አይደለ የተባለ እንደልብህ፣ እንደ እንደ ራስህ ውደድ ባልንጀራህን እንደ ራስህ ውደድ፣ ነፍስ አትግደል። ይትቅትል ነፍስ። ቅዱስነታቸው ከትእዛዛቱ አንዱ ካፈረስን ሁሉንም ይፈርሳሉ ሲሉ በአጽንኦት መመሪያ አስተላልፈዋል። መጠበቅ አለብን። እነዚህን ማንበብ አለብን። ህኒን ይህን የእግዚአብሔርን ትእዛዛት ማፍረስ የለብንም። ስንኳን ጠቅላላውን መርሳት ከነሱ አንድ ዋን ካፈረስን ሁሉም ይፈርሳሉ ማለት ቅዱስነታቸው እርስ በእርሳችን ከመገዳደል እንቆጠብ ሲሉ በአጽንኦት ገልጸዋል። እኛ ራሳችን እየተዋ እያወቅን ግን እግዚአብሔር ይሁን ሁሉ አይምሮ ሰጥቶን ያነገሰን ሰዎች እርስ በራሳችን እንፋጃለን ማለት ነው። ያለምንም ምክንያት ሰው እንደው መጋደል ተጋደሉ አላለ መጽሐፍ፣ አይልም ጨራሽ ከየት እንደምናመጣው ለምን ይህን አእምሯችንን ማን እንደሚወስድብን። አሁንማ ጨርሶ አእምሯችን ጨርሶ የተወሰደ ነው የሚመስለው ቀነ ጭራቸው። በመጨረሻም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳን ቡራኬ፣ ጸሎት በማድረግ በዓሉ ተጠናቋል። በጉለሌና አራዳ ክፍላተ ከተማ ቤተ ክህነት የስብከተ ወንጌል አገልግሎትን በማስፋፋት ምዕመናንን በአገልግሎቱ ተጠቃሚ እንዲሆኑ ማድረግ መቻሉ ተገለጸ። ሙሉቀን ሐሰን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት በዓል በአዲስ አበባ ሀገረ ስብከት በጥንታዊው ደብር በቀጨኔ ደብረ ሰላም መድኃኒዓለምና ቅዱስ ገብርኤል ቤተ ክርስቲያን ብፁዕ አቡነ ቀውስጦስ የሰሜን ሸዋ የሰላሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልአከ ሰላም አምደ ወርቅ ደሴ የደብሮ አስተዳዳሪ የገዳማትና የአድባራት አስተዳዳሪዎች ምዕመናን በተገኙበት በታላቅ ድምቀት ተከብሯል። በክብረ በዓሉ ላይ አባታዊ መመሪያና ቃለ ምዕዳን የሰጡት የሰላሌ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ቀውስጦስ በዓሉ የደስታም የሐዘንም በዓል ነው ያሉ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ አምስት እንጀራና ሁለት ዓሣን ለአምስት ሺህ ሰው መግቦ አትርፎ በመመለሱ እንደ ወንጀለኛ ቆጥረው በመ መስቀል ላይ አዋሉት። የእሱ በመስቀል ላይ መዋል ግን ለእኛ ለኃጢአተኞች ሕይወትና መዳን ሆኖልናል ብለዋል። የደስታ በዓል ነው። ደስታ ፍጹም ደስታ ነው። ደሞ ሀዘኑ ውስተ ዚአሁ መጽአ ወሊአሁሰ ኢተወክፍዎ ሲባል ይጨቃል። ወደ ወገኖቹ መጣ አለ ወንጌላዊ ሲጽፍ፣ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ካለመቀበላቸውም የተነሳ ድዊ ፈወሰ፣ ሙት አስነሳ፣ በጎ ስራ ሰራ። አምስት እንጀራና ሁለት አሳ አበርክቶ ለአምስት ሺ ሰዎች ግቦ አስራ ሁለት እንቅብ እንጀራ እንዲነሳ አደረገ። ይሄ አሸልም ነበር እንጂ ወንጀል ሆኖ አይቀርብም ነበር። ይህን እንዲህ የበረከት ባለቤት የሆነውን ምክንያት ፈልገው እሱ የመጣበት ጉዳይ ነው ሞቱን ፈልጎ ነው። ያለሱ ሞት ድነት የለምና የተባለ እግዚአብሔር ዘሰበ ህማማተ ወልዱ ክብረ ስብሐት ይላል። ዋንሳቡ የእሱን መከራ መስቀል ለእኛ ህይወት መድኃኒት ሆኗል። የደብሩ አስተዳዳሪ መላከ ሰላም አምደ ወርቅ ደሴ በክብረ በዓሉ ላይ ባስተላለፉት መልእክት እሾ እና አሜኬላ ይብቀልብሽ ተብላ በተረገመችበት ምድር ላይ ለ33 ዓመት የተመላለሰው አምላካችን ታመሙትን በማዳን የሞቱትን በማንሳቱ አይሁድ በቅናት ወንጅለው ለመስቀል ዳረጉት ያሉ ሲሆን፣ የአራዳና የጉለሌ ክፍለ ከተማ የስብከተ ወንጌል ክፍል አላፊ መጋቤ አዲስ ባህታዊ ሶፎንያስ እንዳሉት በክፍለ ከተማው ስር በአብይ ጾም በሰባቱ ሳምንታት ታላላቅ ጉባኤ መደረጉን ገልጸው ነገር ግን በሁሉም ነገር ተሽሎ ለምእመናን ተደራሽ የሆነው የቀጨኔ ደብረ ሰላም መድኃኔ ዓለም ጉባኤ መሆኑን ገልጸዋል። አሁን ላይ ወንጌልን ተደራሽ በማድረጋችን ምዕመናን የስጋው ደሙ ተቀባይ እንዲሆኑ ማድረግ ችለናልም ብለዋል። በእኛ ክፍለ ከተማ ሰባት ነው። ከሰባቱ ጉባኤያት ካደረግንበት አንዱ ቀጨኔ መድኃኔ ዓለም በስፋቱ በህዝብ ብዛቱ በአውደ ምረቱ ዝግጅቱ ያደረግንበት ምእመናን ከተኩላ እንዳይነጠቁ ጥበቃ ነው። ሁለተኛ ደግሞ ለስጋው ደግሞ እንዲቀርቡ እንዲዘጋጅ የሚያደርግ ቢያንስ በአሁኑ ሰዓት በየቤተክርስቲያን ከሁለት ሰዓት ከአንድ ሰዓት ተኩል በላይ ቆራብ እየበዛበት ያለበት ምንድን ነው የወንጌል ውጤት ነው። ለዚህ ደግሞ በማስተባበር ሀገረ ስብከቱ በላይ አዛዥነት ክፍለ ከተማ በማስተባበር አድባራት፣ ገዳማት አንድ ላይ እያደረግን ነው። በዘማሪት ጋዜጠኛ ሰላም አንባዬ የተዘጋጀው ቁጥር ሁለት መዝሙር ብፁዓን አበው ሊቃነ ጳጳሳት በተገኙበት ተመረቀ። መምህር ፍቃዱ ኪሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቃውንት ጉባኤ ታይቶ የተፈቀደ እምቅድመ ዓለም የተባለ የመዝሙር አልበም በአራት ኪሎ መንበረ ጸባኦት ቅድስት ስላሴ ካቴድራል ሁለገብ አዳራሽ ተመርቋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅት የትግርኛ ጋዜጠኛ አገልጋይ በሆነችው በዘማሪት ጋዜጠኛ ሰላም አምባያ የተዘጋጀውን አዲስ ቁጥር ሁለት አልበም እሁድ መጋቢት 28 ቀን 2017 ዓ.ም በድምቀት ተመርቋል። ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀጳጳስ፣ የቅዱስ ሲኖዶስ አባል፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ የሀገረ ስብከት ሊቀጳጳስ፣ የቅዱስ ሲኖዶስ አባል፣ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ንቡረ እድ ኤልያስ አብርሃ በመንፈሳዊ ዘርፍ በጠቅላይ ቤተ ክህነት ምክትል ስራ አስኪያጅ፣ መልአከ ሳህል ዶክተር አባ ቃለ ጽድቅ የስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ ኃላፊ፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅት ምክትል ስራ አስኪያጅ፣ ላይከ ዜና አስቻለው አዲስ አበባ ሀገረ ስብከት ስራ አስኪያጅ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንት ቤተክርስቲያን ክርስቲያን ሊቀ ሊቃውንት ኃይለ ሥላሴ ዘማሪያም፣ ዲያቆን ብርሃኑ አድማስ፣ ዲያቆን ታደሰ ወርቁ፣ ዘማሪያን፣ ሰንበት ተማሪዎች፣ በጣም በርካታ ምእመናንና ምእመናት እንዲሁም ጥሪ የተደረገላቸው እንግዶችና የሙያ አጋሮቿ በተገኙበት በታላቅ ድምቀት ተመርቋል። እምቅድማ ዓለም የተባለ የመዝሙር አልበም በተለያየ ቋንቋ የተዘጋጀ ሲሆን ይህም በትግርኛ በአማርኛና በግዕዝ ቋንቋ በዘማሪት በዘማሪ ጋዜጠኛ ሰላም አንባዬ የተዘጋጀውን ሙሉ አዲስ ቁጥር ሁለት አልበም በአራት ኪሎ መንበረ ጸባኦት ቅዱስ ስላሴ ካቴድራል ሁለገብ አዳራሽ ተመርቋል። ዘማሪት ጋዜጠኛ ሰላም አምባዬ ከዚህ ቀደም በትግርኛ ልበይ ማርሁኒ እና በአማርኛ ህብረ ቀለሜ እንዲሁም የአቦ ሃይማኖት አትታደስም የሚለው የቀድሞ ኮሌክሽን በመንፈሳዊ አልበሞች ስራዎቿ ትታወቃለች። በዕለቱም ጸሎት፣ የበገና መዝሙር፣ የህብረት ዝማሬ፣ ቃለ ወንጌል፣ ዶክመንተሪ፣ ቅኔ እና በራሷ በዘማሪት ጋዜጠኛ ሰላም አንባዬ በአማር ኛ በትግርኛ ዝማሬ ቀርቧል። በዕለቱም ብፁዕ አቡነ ሳዊሮስ በቋንቋ ማገልገልና ማስተማር በጣም አስፈላጊ ነው፣ በቋንቋ ላይ መስራት ትልቅ ስራና ለገጠሪቱ ቤተ ክርስቲያን መድረስ ነው ሲሉ ይናገራሉ። ሰላማዊት። አምባዬ የሁለተኛ የሁለት ቁጥር መዝሙር ዛሬ አባቶቻችን ወንድሞቻችን እህቶቻችን ባሉበት ተመርቋልና እንኳን ደስ አላቸው። እንግዲህ ቤተ ክርስቲያናችን የተመሰረተችው በቋንቋ ላይ ነው። በተናገሩ በነገረ ሁሉ ባሕውርት ቋንቋ በቋንቋ ማገልገል፣ በቋንቋ ማስተማር በጣም አስፈላጊ ነው። አሁን ልጃችን በአማርኛም በትግረኛም ነው መዝሙራን የሰራችው። በቋንቋ ላይ መስራት ትልቅ ስራ ነው። ምክንያቱም ወገኖቻችን በገጠሪቷ አካባቢ ያሉት ወገኖቻችን የሰው ያለ የሚያስተምራቸው የሚዘምርላቸው አጣን ብለው የሚሉ ብዙ ናቸው። ዶክተር አባ ቃለ ጸድቅ ዘማሪት ጋዜጠኛ ሰላም አምባዬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ወክላ አህጉር አቀፍና ዓለም አቀፍ ስራ ሰርታለች ሲሉ ገልጸዋል። እሷም ልትመሰገንበት የሚገባ ነገር ቢኖር ለመጀመሪያ ጊዜ ለመጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን በመወከል በአፍሪካ አብያተ ክርስቲያናት ህብረት መገኘት ማለት ለእኛ እጅግ ከምንም በላይ ኩራታችን ነው። ምክንያቱም የእኛ ቤተ ክርስቲያን የአፍሪካ ህብረትንም አብያተ ክርስቲያናትንም በዓለም አቀፍ ደብሊዩሲሲን ያቋቋመች፣ ከዛም የኦሪንታል አብያተ ክርስቲያናትንም ያቋቋመች የሰበሰበች እናት ናት። ይሁንና ከእህቶች ከዛ በፊት ቤተ ክርስቲያኗን ወክለው በወጣቶች ጉባኤ የተገኙ ስለሌሉ በብፁ ቅዱስ አባታችን አቡነ ማቲያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልካም ፈቃድ ብዙ ትግሎች ያሉበት ሆኖ ያንን በመወከል መገኘት ብቻ አይደለም፣ በጊዜያዊ ኮሚቴም ተመርጣ ስትከታተል የቆየች ዓለም አቀፍ ገጽታው ምን እንደሚመስልም የተረዳች እህታችን ናት። ዶክተር አባ ቃለ ጽርቅ ኦርቶዶክሳዊ መዝሙር ማለት አምልኮ፣ ምስክርነት፣ መንፈሳዊ ኃይልና የደስታ መገለጫ ነው ሲሉ ገልጸዋል። ኦርቶዶክሳዊ መዝሙር ውስጥ ትርጉሙ አምልኮ ነው። ምስክርነት ነው። መንፈሳዊ ኃይል ነው። የደስታ መገለጫ ነው። የድል ዜማ ነው። መጽናኛ ነው። ብፁውን እንጦንስ መዝሙር ለመዘመር መጀመሪያ ቅዱሳት መጻሕፍት ማንበብና ሊቃውንት መጠየቅ ግዴታ ነው። መዝሙር ሲዘመር ትልቅ ጥንቃቄ ያስፈልጋል ሲሉ ይገልጻሉ። አንድ ጸሐፊ ጽፋለሁ ብሎ ሲነሳ ዋናው ቅዱሳት መጻሕፍትን ማገላበጥና ሊቃውንት መጠየቅ ነው። መዝሙሩም እንደዚህ ነው። ይቀላል? አይደለም አደባባይ የሚወጣ ስለሆነ ብዙ በሚሊዮን የሚቆጠሩ ሰማያን ስለሚከተሉት እንከን እንዳይገኝበት በጥንቃቄ ነው የሚሰራ ማለት ነው። ስለዚህ ቀላል አይደለም። አውርዳ ወጥቶ በሊቃውንትን አስመርምሮ ለዚህ መድረስ ከባድ ነው እና ልጃችን በእውነቱ በጣም ደስ ይላል። ሌላው ደግሞ እኔ ደስ ያለኝ ተሳትፎ ነው። ዲያቆን ብርሃኑ አድማስ መዝሙር ፈተናም በረከትም ለዚህ ዘመን ነው ሲሉ ይገልጻሉ። የዘመናችን አንዱ ትልቁ ፈተናና ደግሞ በረከትም መዝሙር ነው ብዬ አስባለሁ። ፈተናው በረከቱም መዝሙር ነው። ፈተናው ሌሎቹ ከሃይማኖታችን ሰዎችን የሚያስኮበልሉበት መንገድ ይሄው፣ መጠበቂያው መከላከያው ደግሞ ይሄው መዝሙር ነው እና እዚህ ሕዝቡ እያንዳንዱ ይሄ ቅዱስ ያሬድ ዜማ ያልተማረሱ ምእመናን ሊዘምሩት የሚችሉ ግን ሃይማኖታችን ብጥር አድርገው የሚያሳዩ የሚያወጡ ትውፊታችንን የሚጠብቁ፣ የማይዳፈሩ፣ በንጹህ መንገድ የሚዘመሩ ያሉ መዝሙሮች ያስፈልጉናል። ቅዱስ ጳውሎስ እንዳለው በእውነት በመዝሙር ተነጋገሩ ነው ያለው ቅዱስ ጳውሎስ። በመጨረሻም ቃለ ምዕዳን በመስጠት በጸሎት ተዘግቷል። ለዕለቱ ያዘጋጀናቸው ዜናዎቻችን እነዚህ ነበሩ። ዜናዎቻችንን በሳተላይት ቴሌቪዥን ከመከታተል በተጨማሪ በዲጂታል ሚዲያ ገጾቻችን በዩቲዩብ እና ፌስቡክ ሃሽታግ ኢኦቲሲ ቲቪ እያላችሁ መከታተል ትችላላችሁ። በዚያው አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የዲጂታል ሚዲያ ገጾችን ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። የዕለቱን ዜናዎቻችንን በዚህ አጠናቀናል። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።